የዊክ ጥቅማ ጥቅሞች ጭማቂን ይሸፍናሉ ምክንያቱም ለጤናማ ይበሽታ መከላከል ስርዓት አስፈላጊ የሆነው የቫይታሚን ሲ ጥሩ ምንጭ ስለሆነ ነው። በዊክ የተፈቀዱ ጭማቂዎች በሙሉ መቶ በመቶ የፍራፍሬ ጭማቂ ናቸው። በዊክ ካርዶ የሚገዟቸው ጭማቂዎች ሁሉም ባለአንድ ቃና ሲሆኑ የተወሰኑት ካልሲየም እና ቪታሚኖች የተጨመሩባቸው ናቸው። በዊክ የማይፈቀዱ ጭማቂዎች አሉ። የጭማቂ ድብልቆች ወይም ኮክቴሎች፣ ስኳር ወይም ሰው ሰራሽ ማጣፈጫዎች የተጨመረባቸው ጭማቂዎች ኦርጋኒክ እና ትኩስ ጭማቂዎች። ጭማቂ በሚገዙበት ጊዜ የቀዘቀዙ እና ያልቀዘቀዙ ብለው መምረጥ ይችላሉ። የቀዘቀዘ ጭማቂ ከመረጡ የመረጡትን ጭማቂ በዊክ ካርዶ ላይ እንዲካተትሎ የዊክ ሊንኮን መጠየቅ አለቦት። የዊክ ብቸኛው የቀዘቀዘ ጭማቂ አማራጭ በ64 አውንስ መያዣዎች የሚሸጠው የብርቱካን ጭማቂ ነው። ከ64 አውንስ የሚያንሱ መያዣዎች በዊክ የተፈቀዱ አይደሉም። አንዳንድ መደብሮች በተለመደው የአቅርቦት ሰንሰለታቸው በኩል ባለ ስልሳ አራት አውንስ የቀዘቀዘ የብርቱካን ጭማቂ ላይ ያገኙ ይችላሉ። ያልቀዘቀዙ ወይም በረዶ ያልሆኑ የብርቱካን ጭማቂ አማራጮችን የሚሸጡ ከሆነ ይህንን እንዲይዙ አይገደዱም። የዊክ ጥቅማ ጥቅማጥቅሞቹ በርካታ ያልቀዘቀዙ የፍራፍሬና የአትክልት ጭማቂዎችን ከፖም እና ወይን እስከ ቲማቲም እና አናናስ ጭማቂዎች ድረስ ይሸፍናሉ። ሁሉም መገዛት ያለባቸው በባለ ስልሳ አራት አውንስ መያዣዎች ነው። በረዶ የሆነውን ከመረጡ ዊክ ክሊኒኮ በዊክ ካርዶ ላይ እንዲያካትትሉ ይጠይቁ። እነዚህ ጭማቂዎች ከ11.5 እስከ 12 አውንስ መጠኖች ድረስ የሚፈቅዱ ሲሆን ቫይታሚን ሲ ያላቸው ባለ አንድ ቃና ጭማቂዎች መሆን አለባቸው። የመረጡት ጭማቂ በዊክ የተፈቀደ መሆኑን ለማረጋገጥ የፓኬጁን ባርኮድ ስካን ለማድረግ ማይ ሚኒሶታ ዊክ መተግበሪያን ይጠቀሙ። የሸመታ መመሪያው መተግበሪያው ላይ ይገኛል ወይም በአካባቢው ካለው የዊክ ክሊኒክ አንድ የታተመ ቅጂ እንዲሰጡ መጠየቅ ይችላሉ። አንዳንድ መደብሮችም የዊክ ምግቦችን ለማግኘት ያግዙ ዘንድ የመደርደሪያ ላይ ምልክቶች አሏቸው።